አሁን እንግዲህ የምንሰራበት ቤት ደርሰናል። ያው እንግዲህ ቁልፉንም ተጎረቢት ተጎረቤት ወስጄ ነው ክፈትና ስራን የተባልኩት ማለት ነው ያ አላ ዲካም ናዲካም ዲካም። እሺ አሁን እንግዲህ ቴሌቪዥን ለማስተካከለው ምንድን ነው ችግሩ የሚለውን እስኪ እንው ተቋርጧል ነ የተባልኩት ማለት ነው።

ሪሞት ሪሞት ሪሞት የት ነው ሪሞቱ? አይ ሰው የለለኩት። ይኸው እንግዲህ እንደምታዩት ኖ ኒው ቻራይዝ ፋውንድ ይላል ማለት ስለዚህ ዲሿ ተነቃንቃለች ማለት ነው። ካልሆነ በምን እንሞክራለን? በመልቲሜትር መልቲሜትር አልኩ፣ ፋይንደር ፋይንደር ቅርታ። ይኸው ይህች ናት መስሪያዬ። በዚህ ቸክ እናደርጋለን ስለዚህ ይሁ ተነቃንቋል ማለት ነው። እያያችሁ ነው። ኳሊቲ የለም ይሄው፣ ስትሬንግዝ ነው እንጂ ኳሊቲ የለም እያያችሁት ነው። ስለዚህ ከዲሹ ነው ማለት ነው ችግሩ። ቀጥታ ዲሹ ላይ ወጥቼ አስተካክላለሁ ነው ማለት ነው እንግዲህ ያው። ጣራ ላይ ሊወጣ ነው ያልወጣ ብዬ ነበር። ያው ምን ታደረጉታላቸው? ያው ኳሊቲ ዜሮ። ስትሪንግስ የገመር ችግር ቢሆን ስትሪንግስም ኳሊቲም ዜሮ ዜሮ ነው የሚሆነው። ኤሌን የሚተ ተበላሽ እንደዛው እና አሁን ችግሩ ይሄ ምንድን ነው የ ዲፉ ላይ ነው ችግሩ ይኸው። ስለዚህ ጉዞ ወደ ጣራ ማለት ነው ወደ ጣራ ልንወጣ ነው

ያው እንግዲህ ካሜራማን ቀራጭ ስለሌለኝ እኔው ራሴ ነኝ የምቀርጸው ማለት ነው። ያዎችን እፈታና በራሴው ግኝት እና አሁን ተንም እለው ምንድን ነው ችግሩስ የሚለውን

የያችሁ ነው ኳልቲ ዜሮ እና ዲዋን በማድረግ እናስተካክላለን ማለት ነው። ካሜራ ማን ያለህ ብሏል። በነገራችን ላይ ያለ ካሜራ ሌላ ሰው ሊያግዝ ይገባል። ከባድ ነው፣ ነገራችን ላይ ትንሽ ነው የሚፈልግ

ማሰር ብቻ ነው። እንዴት እንዴት ዙር ነው ከፍተኛ ቦታ ላይ ሲሆን እንዴት ጣራ ንፋስ ምናምን ስለሚበዛ ነው የሚበላሸው።

እና በሚገርም ሁኔታ ያው እንዴት ተሰርቷል። አሁን እንግዲህ ያው ለወርድ ነው ማለት ነው። ያው እችን ንገጥም አለው ወደ ቤት የምታዲያውን ገበድ እዚያ በኋላ ያው አለቀ ማለት ነው።

ረመውረር መሽማይወደና መጥተናል። እንግዲህ ችግሩ ምን ሆነ? አግኝተናል። ድሻችንን ሰርተናል። ሪሞ ጠፍቶ ነው ዝሮ ዝሮ በዝነም ከፍተው ብዙ ጊዜ አይመከርም። በዚህ ይበላሻል። እኔ ግን ያው ቁልፉ የት እንደሆነ ስላላወቅኩኝ እንትን እያልኩ ነው ማለት ነው። ላለው ነገር እያስተካከልኩ ነው። በዚህ በሬ ሲፈሩ ማለት ነው። አሁን እንግዲህ ቅድም አልሰራ ያለው ነገር ታዛ ኳሊቲ ስላገኘ ይሰራል ማለት ነው። በማንኛውም ሳተላይት ተደረጉት ይሰራል፣ ግን ኤንስኤስ አስራ ሁለት ስለሆነ ኢትዮጵያ ዝም ብዬ በዚሁ ላድርገው ኤንስኤስ አስራ ሁለት ይኸው ዘጋ ትምህርት አለ ሰዓት ላይ ዝጋ። ሰርች እንደዋለን። ስለዚህ እስከሚገባ እንጠብቃለን። አሁን እንግዲህ ኳሊቲ ዘጭ ብሎ ይመጣል ማለት ነው። ምን ራስች ያለው መሰላችሁ? ይህ ኤዲሽ ከኋላ እና መግጠም አለብኝ። የቹቶው ወዲያው ስገጥመው ሲመጣ ለምን ይሄ የሆነ ይመስላችኋል? ሀምሳ ሰባት አደለም አቶ ምናምን ነው የሚገባው። ኬብሉን መጀመሪያ ስላላስገባሁት ነው። ስለዚህ እንደገና እልታለሁ። ለምን ስላቀነሰብኝ እንደገና ጥፍታችሁ ኤዲት ቻናል ላይ ነው። ዲሌት ለማድረግ ገቡት። መጨረሻ ላይ ዲሌት ኦል ይላል። ዲሌት ኦል ላድርጋችሁ ኦኬ ስትሉት ሪሴት ካለ በኋላ ዲሌትዋል ማለት ነው። አሁን ቻናሉ ባድ የሆነ የምንፈልገው መቶ ምናምን ስለሆነ ቻናሉን እንዲመጣ እናደርገዋለን ማለት ነው። ይመጣ ኳሊቲው፣ አረንጓዴ ነው የሚሆነው። አይ ያስገባ ማለት ነው። ያረሰ ያው ዱአን ይላል፣ ኦኬ ማለት ነው ስ ትብላቸው መውጣት ነው። ገባ ማለት ነው። ኮፒራይት ላይ አስይዘኝ ይችላል ብዬ አስባለው። እንዲ የምታየት እንግዲህ ገብቷል። የት የኢትዮ ልጅም አለ አብረው ነው የመጣው። በቃ እኔ ራሴን አላውቅም። ከቻይና በላይ ጭንቀት አሁን ማለት ነው ያለው ስትመለከተው፣ እንደ ራሺዋ የሚያስፈራቸው ሀይል የለም። እና የተዳከኑት ራሺዋን ለማለት ወደ ያለው